አሰላሙአሌይኩም ወረህመቱላሂ ወበረካቱ እድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከነገ አልሃምዱሊላህ እና እንትን እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ዛሬ እስኪ ዲአይ መሽወይ አብረን የምንሰራ ምርጥ የሆነ ዲአይ መሽወይ እርካተኛ ነኝ። በጣም ነው የምትወዱት። በኦቨን ነው የሚሰራው። እዚህ ጋር ላይ ሙናሴር አዘጋጀቻለሁኝ። ፍሬው ከብቶብኛል ማለት ነው። እንደዚህ አድርጌ ነው እዚያ አወጣሁት ማለት ነው። ከዛ ሎሚን ጭማቂ እዚህ ጋር ነበር የጨመርኩት። ሎሚ አንድ ሎሚ ነው አንድ ሎሚ ነው የጨመርኩት። እንግዲህ እንደ ውሃው ነው። ውሃ ያለው ሎሚ አለ የሌለው ሎሚ አለ። ይሄ ግን ብዙ ውሃ ያለው ነበር። እዛ ጋር ክስበራ ፓውደር ጨመርኩኝ። ድንብላል የተፈጨ ይሄ ቀጣዩ ላይ ደግሞ ሰባቀውን የተፈጨ ጨመርኩኝ። ከዛ እርድ ጨመርኩኝ። እነዚህ ቅመሞቹ ናቸው። በጣም ነው የሚጥሙት። ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ አትርሱ። ዩቲዩብ አዲስ ነኝ፣ አበረታቱኝ፣ አበረታቱኝ። እስኪ ውድ ቤተሰቦች ላይክ አድርጉት። ይሄ የሚከብድ ነገር አይደለም፣ ለእናንተ አይከብድም፣ ለእኔ ደግሞ ይጠቅመኛል እና በቅንነት ላይክ አድርጉኝ፣ በቅንነት ሰብስክራይብ አድርጉኝ ማለት ነው። እና እዚህ ጋር ምን አደረግኩኝ? ሎሚ ያደረግኩኝ ድንብላል የተፈጨ ሰባ ቅመም የተፈጨ እና እርድ የተፈጨ በአንድ ላይ ቀላቀልኳቸው ማለት ነው። ከዚህ ጋር የምታዩት ሆት ሶስ ነው። ይሄ የድቁስ የሚሉት የቀርሸ ድቁስ ይሉታል፣ አረቦች ወይም ሻጣ ይሉታል። እሱን እጨምራለሁ ማለት ነው። ሁለት ማንካ የሚሆን ጨምሮ እነዚህ ጋር ስራ ተመቸኝ። በአንድ እጅ ካሜራ፣ በአንድ እጅ ሆኖ ነው ያው። ታቅርበን ሁለት ማንካ የሚሆን ያክል ጨምሮበት ማለት ነው። ከዛ ምን ጨምርበታልን አቸቱ ሰላጣ አቸቶ፣ ሰላጣ ላይ የምንጨምረው ዶሮ ማጥብበት ማለት ነው። ሰላጣ የምንጠቀመው ለዶሮ ማጥቢያ እሱ ነው። ዶሮ ሳጥበት ነገራችን ላይ የተጠቀምኩት አቸቶ እርድና ሎሚ ነው እና ጨው። ይሄ አንኳሩን ጨው ማለት ነው። እሱ የተጠቀምኩት በሱ ሰፍስፌ አጠኩት ማለት ነው። እና አቸቶ አደረኩኝ አሁን አንድ ማንካም የሚሆን ከዛ ደብስ ሮማን አደረኩኝ፣ ደብስ ሮማን እንግዲህ በየቦታው ሊለያዩ እንስ ባህል አቅም ብቻ፣ ጽሁፉ በእንግሊዝኛ ራሱ ደብስ ሮማን መሰለኝ የሚለው አይመስለኝም፣ ይመራል ሌላ ሳይሆን አይቀርም። ብቻ ደብስ ሮማን ይሉታል። የሮማን ጭማቂ ነው። እና እሱን የሮማን ጭማቂ ነው። አይደለም ይሄ አሴር የሚጠጣው የሮማን ጭማቂ ሳይሆን ደብስ ሮማን ጥቁር ነው። እዛ ጋር ከእንትኑን አስገብቼው ነበረ እና እሱን ትጠቀማላችሁ። ከዛ ጦመጥ ማጁን ማጁን የካርቶ ነው እሱን የተጠቀምኩት። ከዛም በደንብ አደባልቀዋለሁኝ ዘይት ጨምሮ ያለ የምንፈልጉትን ያክል መጠን ዘይት ጨምሮ። ምክንያቱም ከእኔ ቤት ዘይት ብዙ ያን ያህል ላይሆን ይችላል። ከእናንተ ቤት ደግሞ ዘይት የሚፈልግ ሊሆን ይችላል። ያንዳንዳችሁን ቤት ስለሚለያይ ከዛ ዶሮ ይህም በመሰለ መልኩ አጥቶ አዘጋጅቸው ነበረ። ዶሮ ሳጥብ ደግሞ እንደምታዩት ቢጫም የሚሆኑም በእርድ ስለማጥቦ ነው። በነገራችን ላይ በእርድ ዶሮ ማጠብ በጣም ደስ ይለኛል። እዚህ ጋር የጨመርኩት ዘይት ነው፣ ምክንያቱም አልጨመርኩም ነበር እስካሁን ማለት ነው። እንደምታዩት ሶሱ በጣም ነው የሚያምረው ማለት ነው። እዚህ ጋር ጨው ጨመርኩኝ። በጣም ነው የሚያምረው ከለሩ ራሱ፣ ሳዩ በጣም ያምራል ማለት ነው። እና እንደዚህ ታደርጉት እና ጣሙ ራሱ በጣም ነው የሚጥመው። እስኪ ለመዳሞቻችሁ ስሩላችሁ። እኔ መቼም ይሁን ለእሷ ነው የሚሰራው እና በደንብ ከወደታች በኩል እንከፍትበታለን። ፍረሙን እስኪ ላይክ እያደረጋችሁ ሰብስክራይብ አድርጉ ላይክ አድርጉ አበረታቱኝ የሚሉ ቤተሰቦች። ያው ጨው አንሶት ነበረ ትንሽ ጨመርኩበት። ማጅኑም እንደዛ አንሶት ነበረ። ጥማቢስ ምንድነባ የተፈጨ ቲማቲም የካርቶኑ ማለት ነው። እሱ በደንብ ጨምሩበት። ያው እንግዲህ አይታችሁታል ያን ያህል ብዙ ሳይሆን ተቅሪባን ወደ ሶስት ማንካ የሚሆን ማለት ነው። እኔ ስለምላቸው ልጅ ጊዜ ስለምሰራው በቃ እንደዚህ አይኔ ይለካዋል ማለት ነው። በእይታ እለካዋለሁ የሚበቃውን። እንግዲህ እናንተ ግን ያው ለመጀመሪያ ጊዜ ሲሆን መለኪያ ስለሚያስፈልጋቸው ሶስት ማንከብ ልታደርጋችሁ፣ ቲማቲም የሚፈጭ ተጠቀሙ ማለት ነው። አሁን እንደዚህ አድርገን ዶሮዋን ሳልሳ በሳልሳ እናደርጋታለን ማለት ነው። እያገላበጥን በደንብ ማሸት አለብን በደንብ ምክንያቱም ካልታሸ ችግር ስለሆነ ማለት ነው። እና በደንብ እሽት እናደርገዋለን። ከዛ ምንድን ነው የምናደርገው ፍረም ውስጥ እንዳልኳቸው ታችሁን እንከፍታለን፣ እናስገባዋለን። ከዛ ታች በደንብ ሲበስል በማንካ ስንነካው በጣም ስል ካለ በኋላ ላዩን ከፍተነ እናቀለዋለን ማለት ነው። ላዩን ከፍተነ እያገለበጥን እናቀለዋለን። ከዛ ድንች ጋር እናቀርበዋለን። የምፈልጉት አይነት ድንች ጋር ፔጂ ውስጥ ገብታችሁ ድንች አሰራር ከፈለጋችሁ ሰርቼ አስገብቻለሁ፣ ሾርት ቪዲዮ ላይ እሱን ድንች ነው ዛሬ ምሰራላችሁ ማለት ነው። እዛ ጋር ፔጂ ጋር አሰራሩን ታገኙታላችሁ። ድንች ጋር ማቅረብ ትችላላችሁ፣ ከምስ ጋር ማቅረብ ትችላላችሁ፣ ቂጣ ጋር ማለት ነው እና ከነጭ ሩዝ ጋር ነው ያቀረብኩት እና ይሄን ይመስላል። ውድ ቤተሰቦች በደንብ ካሸውት በኋላ ፍርጅ አስቀምጠዋለሁ ማስቀምጠው። ለሰላሳ ደቂቃ ነው፣ ሰዓት ስለሌለኝ ነው። ከአንድ ሰዓት በላይ ቢቀመጥ ጥሩ ነው ግን ማለት ነው። አስቀምጫ አሁን ፍረን ውስጥ አስገባዋለሁ ከሰላሳ ደቂቃ ማለት ነው። ይሄ ሳልሳው እንዲዳረስ በደንብ ማሸው፣ ለዛ ነው ሳልሳው መዳረስ ስላለበት ሶሶ እና እንደዚህ አድርጋችሁ የሚያምር ዶሮ መዳምን አባዝ እና በብርድ ደግሞ ታውቃላችሁ ያው መብራት ደስ ይሌለን እና ቻሉስ በማለት ያክል ነው። ብርድን ያስታወስኳችሁ ማለት ነው። የአረብ ሀገር ለምትኖሩ ብርድ መጣ አይደል? እና ለዛ ነው ያስታወስኳችሁ። እና ይሄን ይመስላል፣ ኦቨን ውስጥ እናስገባዋለን። ልክ ኦቨን ደግሞ ከወደታች ሲበስል ሲጨረስ፣ ከወደላይ ደግሞ ቀይ እንዲሆን እናደርገዋለን ማለት ነው። ሀቂቃ በጣም ነው የሚጠሞቅ። እናንተም ሰርታችሁ ሞክሩት እላችኋለሁ። እስኪ እናንተም ስሩና ሞክር አድርጉት። በዚህ መልኩ ነው አሁን ኦቭን ነው የማስገባው። ኦቭን አስገባዋለሁ ከታች በደንብ ሲበስል ከላይ ከፍቼ እያንዳንዱ እያደባለኩኝ እንትን እያገላበጥኩኝ አቀለዋለሁ ማለት ነው። በጣም ነው የሚያምረው። ሶሱ ራሱ ከላሩ ስናየው ውድ ቤተሰቦች ሰብስክራይብ አድርጉ፣ ላይክ አድርጎ ላይክ ማድረጋችሁ እንዳትረሳው በቅንነት ማለት ነው። በያላችሁበት ፈጣሪ ይጠብቃችሁ። ይህን ይመስላል። አዲስ ነኝ ዩቲዩብ እና አበረታቱኝ። የድንች አሰራር ከፈለጋችሁ ሾርት ቪዲዮ ላይ ፔጅ ላይ ተለቋል። እዛ ጋ ገብታችሁ የድንች አሰራር ማየት ትችላላችሁ። በተረፈ ይህን ይመስላል። ከበሰለ በኋላ አውጥቼ ለምሳ አቀረብኩት እና ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱላለሁ። ሰላም አሌይኩም ወረህመቱላሂ ድንቹም ይሄ ነው እንደዚህ አድርጌ ነበር ያቀረበው።